ፈጣን ነጻ ዳታ ምሰራ አፕሊኬሽን ላሳያችሁ። በጣም ምርጥ ነች፣ ፈጣን ነች። በሁሉም ሀገር ምሰራ ፈጣን ነጻ ዳታ ምሰራ አፕሊኬሽን ነች። ችን አፕሊኬሽን እያወረዳችሁ ከካርድ ወጪ ተገላገሉ፣ ወይም ደግሞ ነጻ ሁኑ ማለት ነው። በሁሉም ሀገር ነው ምሰራው ኢትዮጵያን ጨምሮ። ች ነጻ ዳታ ምሰራ አፕሊኬሽን ማለት ነው። ፈጣን ነች። ከሆነ እኔ ብዙ አፕሊኬሽኖችን ነጻ ዳታ የሚሰሩ አፕሊኬሽኖችን ቪዲዮ እየሰራው ለቂቅ ያላችኋለሁ። ከነዛ መካከል አንዷ ነች ማለት ነው። ማለት ነው፣ ፈጣን ነች እየወረዳችሁ ተጠቅሙባት ማለት ነው። ከፕላይስቶር ነው የምትገኘው። ፕላይስቶር ገብታችሁ ወርዳችሁ መጠቀም ትችላላችሁ ማለት ነው። የአፕሊኬሽኗን ስም እና ወርዳችሁ እንዴት ኮኔክት አድርጋችሁ መጠቀም እንደምችሉ ደግሞ እኔው አሳያችኋለሁ ማለት ነው። ስለዚህ ወደ አፕሊኬሽኑ ከመሄዳችን በፊት ላይክ በማለት ጀምሮ ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ብላችሁ የደወል ምልክቷን በመጫን ኦል ሚለውን በመንካት ቤተሰቡ ሁኑ። እንደዚህ ነፃ ዳታ የሚሰሩ አፕሊኬሽኖችን እየፈለግን ቪዲዮ እየሰራ እንለቅላቸዋለን። ሰብስክራይብ ብላችሁ ቤተሰብ ሆኑ ማለት ነው። እኛ ነፃ ዳታ የሚሰራ አፕሊኬሽን ስሰጣችሁ እናንተ ደግሞ ሰብስክራይብ ማለት ቤተሰብ ሆኖ ላይክ እንበሉ ማለት ነው። ዚህ ቀጥታ ወደ አፕሊኬሽኑ እንሄዳለን። አፕሊኬሽኑ የምናገኘው ከፕላይ ስቶር ነው። ከፕላይ ስቶር ጋር እንገባለን። ከፕላይ ስቶር አፕሊኬሽናችን ጋር እንገባና ሰርች እናደርጋለን ማለት ነው። ፕላይ ስቶር ጋር ገባ ከፕላይ ስቶር ጋር ከገባችሁ በኋላ ሰርች ቦታ ዋጋ ትሄዱና ኤክስ ትሉና እስከምትለጭ ሰርዙ። ቼኔም ጽፋትን በትክክል ጻፉ ማለት ነው። ኤክስ አርፒ አርፒ ቱነል ቱነል ቱነል ፕላስ ብላችሁ ትጽፋላችሁ። እንደጻፉት በትክክል መጻፋችሁን እርግጠኛ ሆነ ማለት ነው። ታይ እንደሚታዩት ማለት ነው ይህ እንደጻፉት መጻፋቸውን እርግጠኛ ሆኖ ሰርች ትሉት አላችሁ ማለት ነው። ከዛ ሰርች ስትሉት እንደዚህ ይመጣላችኋል። ይህኛው ነው ወይም ሌላ አፕሊኬሽን እንዳታወርዱ ይህኛው መሆኑ እርግጠኛ ሆኖ እኔ ጋ ኢንስታይል እንደሚል ወርዷል። ኦፕን እያለ ነው ስለወረዱት ነው። አውርጄ እየተጠቀምኩበት ነው። ምርጥ አፕሊኬሽን ነው። ስለዚህ እንደዚህ አድርጋችሁ ካወረዳችሁ በኋላ ይህን አፕሊኬሽን እናንተ ኢንስታይል ብላችሁ ተማቁበታላችሁ ማለት ነው። ካወረዳችሁት በኋላ የትሄዳላችሁ ከአፕሊኬሽኑ ጋር ትገባላችሁ። ከራሱ ከአፕሊኬሽኑ ጋር ማለት ነው። ሰዎቹን ይሄንን የማሳያችሁ በቀስጥ ማለት ነው። ስለዚህ ከአፕሊኬሽኑ ጋር እንገባለሁ ማለት ነው። አፕሊኬሽኑ ጋር እንደገባው እች ሁለተኛዋን ነው ሌላ ነካም። እች ሁለተኛውን በቀስጥ የማሳያችሁን ቦታ ክሊክ አርጋችሁ ትገባላችሁ። እሷን ክሊክ አርጋችሁ ትገቡና እችን እዚህ ጋር መጀመሪያ ላይ ያለችን ኦል ካንትሪ ፍሪ ኢንተርኔት የምትለውን ችን በቀስጥ የማሳያችሁን መጀመሪያ ላይ ያለችዋን ማርገው ከመጀመሪያ ሁለተኛዋ ች ጋር ኦል ካንትሪ ፍሪ ኢንተርኔት ዩዲፒ የምትለዋውን እሷን ክሊክ ታደርጋላችሁ። ከመረጣችሁ በኋላ እዚህ ጋር ያመጣላችሁ አለራሱ ያው እንደዚህ ያመጣት ማለት ነው። እንደዚህ ካመጣት በኋላ እናንተ ምንም ባላንስ የሌለው ዳታ ታበራላችሁ። ባላንስ የሌለውን ዳታ ሆን አድርጋችሁ ትተውታላችሁ። ኦን ታደርጉና ቀጥታችን ስታርት የምትለዋውን ክሊክ ነው የምታደርጓት። ክሊክ ስታደርጓት አረንጓዴ ያበራና ኮኔክት ይሆናል ማለት ነው። ስለዚህ እኔ ክሊክ አድርጌ ላሳያችሁ እንዴት ኮኔክት እንደሚል ነው እንደምታየት ኮኔክት ይል ነው። አሁን በትክክል ኮኔክት አለልኝ ማለት ነው፣ አረንጓዴ አብርቶልኛል። ስለዚህ እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው። የሆነ ይህን ኮኔክት ብሎልኛል ማለት ነው። በዚህ መንገድ ኮኔክት አድርጋችሁ ተጠቀሙ ማለት ነው። ላይክ በሉ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ብላችሁ ቤተሰብ ሁኑ። እንደዚህ ነፃ ዳታ የሚሰሩ አፕሊኬሽኖች የኒ ቪዲዮ እየሰራን ስለምንለቅላችሁ ሰብስክራይብ ብላችሁ ቤተሰብ ሁኑ ማለት ነው። ቻው።